በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። አዎን እመቤታችን ቤዛ ኩልነ ናት፣ ወይም ደግሞ እመቤታችን የሁላችንም ቤዛ ናት። ሱራፊም ከእርሱ በላይ ቆመው ነበር፣ ለእያንዳንዱም ስድስት ክንፍ ነበራቸው በሁለቱ ክንፍ ፊቱን ይሸፍን ነበር በሁለቱ ክንፍ እግሮቹን ይሸፍን ነበር በሁለቱም ክንፍ ይበር ነበር ትንቢተ ኢሳያስ ምዕራፍ ስድስት ቁጥር ሁለት አጋዕዝተ ዓለም ሥላሴ እሳት ናቸው ወይም ብርሃን ናቸው የነሱ ብርሃን ወይም እሳት እንዳያቃጥላቸው ቅዱሳን መላእክት ጸዋሪያነ መንበር በክንፋቸው ፊታቸውን ይሸፍኑ ነበር። ባይገርማችሁ ክንፋቸው ለነሱ ቤዛ ወይም ጋሻ ነበር። ሙሴ ከፈጣሪያችን ጋር ተገናኝቶ አርባ ቀን አርባ ሌሊት ከጾመ በኋላ ፈጣሪን እንዲገለጽለት አበክሮ በመጠየቁ ምክንያት እግዚአብሔር አምላክ ጀርባውን አሳየው ጀርባውን በማየቱ ምክንያት የፈጣሪ ብርሃን ወይም በፈጣሪ ሀያልነት እንዲወድቅ ሆኗል ሲመለስ ግንባሩ የእስራኤላውያንን አይን ያጥበረብራቸው ነበር እባክህን ሙሴን ግንባርህን ተሸፈንልን ይሉት ነበር ጨርቁ ለህዝቡ እንደ ቤዛ ሆኖ አገልግሏል ራሷ ታቦተ ጽዮን መጎናጠፊያ ወይም ደግሞ መደረቢያ የታቦት ልብስ፣ ጽላት መሸከሚያ ነበራት። ከአጠገቧ የሚያገለግል ካህን ወይም ካህናት እንዳይቃጠል ወይም አይኑ እንዳይጎዳ ጨርቁ ለአገልጋዩ ካህን ልክ እንደቤዛ ሽፋን ነበር። ሊቁ አለቃ ኪዳነ ወልድ ክፍሌ ቤተ ተክለ ሃይማኖት የግዕዝ ሰዋስውና መዝገበ ቃላት መጽሐፋቸው ቤዛ ስለሚለው ቃል ትርጉም እንዲህ አስቀምጠዋል። ቤዛ የሰው ስም፣ ከመንዝ ባላባቶች አንዱ የቤዛ ዘር እንዲሉ። ይህ ትርጉም ወደ ሌላ እንዳይወሰድብኝ መንዝ የተባለው እንደ ምሳሌ የተወሰደ ነው። ለሁሉም ያገለግላል። ቤዛነት መኮን ወይም መሆን፣ ለውጥነት፣ ምልክትነት ማለት እንደሆነ በዚሁ መጽሐፍ አስፍረዋል። መርጊያታ ግርማጽዮን መብራቱ ልሳነ አጋዚ ዘም ግርማ በሚል ትልቅ መዝገበ ቃላታቸው የቤዛን ትርጉም እንዲሁ አስቀምጠውታል። ቤዛ፣ ቤዞ፣ ቤዘወ በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋቢ፣ ኃላፊ፣ ዋስ፣ መድን፣ ተያሽ የእጅ ቤዛ የእጅ ቤዛ ምንለው? ይሄ ነው። ሰዎች ስፌት ስሴፉ በዚች እጃቸውን የመሀልጣታቸውን ይከልባታል። መርፌውን ለመግፋት እንዳይወጉ የእጅ ቤዛ ነው ማለት ነው። የቆዳ የእጅጌ በአጨዳ እጅ የሚጠለቀው እጅን እንዳይጎዳ ቤዛ ይባላል። የጣይ ቤዛ ዣንጥላ ራሱ ቤዛ ነው በስፌት ጊዜ መከላከያ ጣት የሚገባበት የጣት ቤዛ ይሉታል። ቅድም ያሳየኋችሁ ማለት ነው። ይሄ ቤዛ ይባላል። ፈረንጆች ራሳቸው ላይ የሚያጠልቁት የራስ ቤዛ ሄልሜት፣ ወይም ዶይሊ ሳይቀር ቤዛ ተብሎ ይጠራል። ከላይ ለተዘረዘሩት ለተጠቀሱት ምድራዊ ነገሮች የቤዛ ትርጉም ከሰጠን እማ ለመቤታችን ቅድስት ድንግል ማርያም ቢያንስባት እንጂ አይበዛባት። በአስራ አምስተኛው ክፍለ ዘመን ሰዓታትን የደረሰው አባ ጊዮርጊስ ዘጋስጫ የተባለው ቅዱስ አባት አርጓኖን በሚባል መጽሐፉ እመቤታችን አምስት ሚስጥራትን እንደገለጸችለትና ከሚስጥራቱ መካከል አንዱን የሰው ልጅ ቢያውቀው ከባድ እንደሆነ ነግሮናል። አርጋኖን ላይ ነው ያለው። እንግዲህ ያሁን ዝም ብዬ ስገምተው መገመት በጣም ይከብዳል። የነፋስ ነፋሳትን የማዘዝ ስልጣን ቢሆን ዓለምን ሁሉ የማጥፋት ኃይል አለው ማለት ነው። ሰዓታት ላይ ኦርህተሊና ላይ እንዲህ ብሏል። ተማሕጸንኩ ጊዜቴ በመልክዐ ስዕልኪ ዛቲ ቅድሜሃ ወእትጋነ ይላቲ ማርያም ድንግል ማርያም ወለተ ማቲ ቤዛ ቤዛ ቤዛ ነብሰ ኩሉ ሞዋቲ በሰማይኒ በምድር አንቲ ብሏል። ዜማው ይቆየን። ከብዙ በጥቂቱ ፈጣሪ በገለጸው ብተረጉመው በሰማይ በቀኙ የምትቆም ወይም የምትቀመጥ በምድር ሁሉ አማላጅ እያለ ሁሉም ፍጥረታት ዓለም ሰው የሚማጸናት ጋሻዬ፣ ከለላይ የምንላት የምንታመንባት አማላጃችን ለማለት ነው። ቤዛ የሚለው ቃል ትርጉም እስኪ በዕብራይስጥ በግሪክ በጽርዕ እንደሚከተለው ቀርቧል። በዕብራይስጥ ወይም ሄብሪው ኮፐር ወይም ኮፓር፣ ጥቂት ዋና ትርጉም ሲቀመጥ ስርየት ቤዛ ወይም ቤዛ እሱ መንደር ወይም የሄና ተክልን ሊያመለክት ይችላል። በመሸፈኛ በዕብራይስጥ ተጽፏል። በተጨማሪ አውድ ውስጥ መጠቀም ይቻላል። ለምሳሌ በታቦት ላይ መሸፈኛ ማለት ነው። ወደ ጽር ትርጉም ስንሄድ ቤዛ ወይም ሊድራ ሊድራ ተብሎ የሚጠራ ሲሆን ትርጉሙም የቤዛ ዋነኛ ቃል ነው። እሱ ወደ ቤዛ መልቀቅ ወይም ማዳን ተብሎ የሚተረጎም ሲሆን ከባርነት ወይም አደገኛ ሁኔታ ነፃ ማውጣትን የሚያመለክት ሲሆን ይህም ብዙም ጊዜ ቤዛ በመክፈል ነው። ሌላው ተዛማጅ ቃል በግሪክ ተጽፏል ሊድራ ሲሆን ትርጉሙም መዳን ወይም መቤዠት ማለት ነው። የስሉስ ቅዱስ ምስጢር። በሰው ልጅ አእምሮ የሚገመት ባይሆንም ራሷን እመቤታችን አምላክን መለኮትን በማሕፀኗ በወዷ ስለተሸከመችው ቤዛ ብንላት ያንስባታል እንጂ አይበዛባትም። መለኮት የሆነውን ነገር ከልላ ይዛለች፣ ልክ እንደ ጋሻ ማለት ነው። በሰው ልጅ ውሱን አእምሮ እንኳን አለማችንን እንደ ጋሻ የከበበው ኦዞን የሚባለው ሊየር ከፈጣሪ በታች እኛን የሰው ልጆችን አላስፈላጊ ጨረር የሚከላከልልን መሆኑ በጥናት ተደርሶበታል። ታዲያ ይህንን ጋሻ ወይም ቤዛ ካልነው ወላዲተ አምላክ ቤዛ ኩልነ ብንላት ችግሩ ምንድን ነው? በዚህ በያዝነው ዘመን የሚገርመኝ አጽራሪያነ ቤተ ክርስቲያን፣ ጸረ ማርያም የሆኑ ሰዎች በተለያየ አይነት መንገድ መከራከሪያ ነጥባቸው ወይም ደግሞ እንደ አጀንዳ ሆኖ የሚወራው ስለሷ ብቻ ነው። እንደኔ እንደኔ እነዚህን ሰዎች ማስተዋል ይስጣቸው ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከማለት ውጭ ማንንም አልኮንንም። ስለዚህ አንዳንዴ እንዲያውም ሳስበው አሁን ከዚህ ከቤዛ ጋር የተነሳ አንድ ሁለት ሶስት ጊዜ ስላየው ነው አማርኛ የማይችሉ ይመስለኛል። የአማርኛ ትርጉም ከላይ የነገርኳቸው ነው። የዛሬን ዝግጅቴን በዚህ አበቃለሁ። ወስብሐት ለእግዚአብሔር።